በዓለም አቀፍ ደረጃ በስፖርት ውጤታማ ለመሆን ሀገራት ለጥናትና ምርምር ትኩረት ይሰጣሉ። በአሁኑ ወቅት የተለያዩ የስፖርት አይነቶች ጥናትና ምርምር ተደርጎባቸው ሲተገበሩም ይስተዋላል። ዩኒቨርሲቲዎች ውስጥ የሚደረጉ የጥናትና ምርምር ውጤቶች ምን ያህል አስተዋጽኦ እያበረከቱ ነው ለስፖርቱ እድገት ስንል ሀሳብ እናነሳለን። በሀገራችን ብሎም በክልላችን ስፖርቱ ካሁን በፊት በጥናትና ምርምር የተደገፈ አለመሆኑን የዘርፉ ባለሙያዎች የሚሰነዝሩት ሀሳብ ነው። በሀገር አቀፍ ደረጃም ሆነ በክልል ደረጃ ስፖርቱ ምን ያህል በጥናትና ምርምር እየተደገፈ ነው? ምን ያህልስ ተግባራዊ እየተደረገ ነው የሚለውን ሀሳብ በዛሬው የማህደረ ስፖርት ፕሮግራማችን እንቃኛለን። በሀገራችን ብሎም በክልላችን ያሉ ዩኒቨርሲቲዎች ስፖርቱ ላይ የሚታዩ የተለያዩ ችግሮችን ከመፍታት አንጻር ምን ያክል ጥናትና ምርምር እያደረጉ ነው? በምን ደረጃም ኃላፊነታቸውን እየተወጡ ነው ስንልም እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ብ የመጀመሪያው ነገር ጥናቱ አስፈልጓል ማለት ነው። ስለዚህ ያ ጥናት ምንድን ነው? መሬት ላይ የወረደ ነገር የለም። ስፖርታችን ምን ላይ ነው ያለው? ሙያተኛው ምን ላይ ነው ያለው? አመራሩ ምን ላይ ነው ያለው? የጎደሉ ነገሮች ምንድን ናቸው? ስፖርቱን ኮመርሻላይዝ ማድረግ ያስፈልጋል፣ ስፖርተኞችን በሀይ ፐርፎርማንስ ደረጃ ከአለም ጋር እኩል ተወዳዳሪ ማድረግ አለብን የሚሉ ስትራቴጂዎችን የያዙ ከችግር ተነስተን ሪኮመንዴሽን ነው የምንሰጠው። ስለዚህ ችግሩን አወራን ስለ ችግሩ ዲስከስ አደረግን። ሪዛልቱ ምንድን ነው የሚለውን ነገር አወቅን። ከሪዛልቱ በኋላ ደግሞ የችግሮች መፍቻ የሪኮመንዴሽን መንገዶችን ካስቀመጥን በኋላ እነዛን ሪኮመንዴሽኖች ተቀብሎ መሬት ላይ የማውረድ ስራ ብቻ ነው ከኛ የሚቀረው እንጂ ውጤታማ የማድረጊያ መንገዶቹ በጣም ካወቅናቸው በጣም ብዙና ውጤታማ የሚያደርጉ ናቸው ብዬ አስባለሁ። አንዱ አጥኚ ከአንዱ አጠገቡ ካለው አጥኚ ጥናት ጋር እየተቀባበለ እያነበበ የሚሄድበት መንገድ ዝቅተኛ ነው። ከዛ በኋላ ደግሞ ከዛ ስናልፍ ደግሞ ያንን ጥናት አጥንተን ያን ጥናት መሰረት አድርገን ሳይት እያደረግን ወይም ያ ጥናት ላይ የተነሳ እንጂ የሌሎች የውጭ ሀገራቶችን ጥናቶች መሰረት ያደረጉ ጽሁፎችን፣ ጥናቶችን ማቅረብ የበለጠ እንዳንዳብር በራሳችን እውቀት ላይ እንዳናድግ አገር በቀል እውቀት ሰፊ ያለን እዛ ይዳረጋል። ከዛ ባለፈ ደግሞ ችግር ፈችም አይሆንም። የማህበረሰቡን ችግር የሚፈታው ውጭ ያለ ጥናት አይደለም። ተመሳሳይ እዚህ ያለ ተመሳሳይ ላይሆን ይችላል። ተመሳሳይ መንገድ ልትፈቷ ሶ እዚህ ላይ የተሰሩ ጥናቶችና እዚህ ላይ የተገኙ መፍትሄዎችን መሰረት እያደረጉ እያሳደጉ ሜዲ ያስፈልጋል። ከዛ ባለፈ ደግሞ የጋራ በትብብር መሰራት ያለባቸው ፕሮጀክቶች አሉ። በጥናት ስራዎች ወደ ኢንዱስትሪው መቅረብ ወደ ክለቦች ማለት ነው ወይም ፌዴሬሽኖች ማለት ነው የስፖርት ተጠቃሚው ጋር ማለት ነው ወደ ኢንዱስትሪው አምራቹ ጋር እነዚህ እነዚህ ጋር እየደረሱ መጠቀም ያስፈልጋል። ስፖርቱ በክልሉ ውስጥ እንዲያድግ በከፍተኛ ደረጃ ይፈለጋል። ይሄ በክልል ውስጥ ስፖርቱ አደገ ማለት በአገር አቀፍ በናሽናል ደረጃ ደግሞ እጅግ በጣም ተመነደገ ማለት ነው። ስለዚህ ተያያዥነት ያላቸው ነገሮች ስለሆነ እኛ አሁን እየተሰሩ ያሉ ስራዎች በቂ ናቸው ብለን አናምንም። ወደፊት ከዚህ የተሻለ ጥናታዊ ጽሁፍ ሊቀርብ ይገባልኝ። ገና ጥናታዊ ጽሁፎች ሁልጊዜም በቃ መቆሚያ የላቸውም መቆሚያ የላቸውም። ችግሮች ብዙ ናቸው እና ለነኚህ ሁሉ ችግሮች ወደፊት መፍትሄ ሊሆኑ የሚችሉ ጥናቶችና ምርምሮች በተማሪዎቻችንም፣ በመምህራችን በመምህሮችም የሚሰሩ አሉ። ስፖርት በምርምር የተደገፈ አይደለም የሚለው ምርምሮች ይሰራሉ አይተገበሩም፣ በሚለው ነው። አሁን እየሰራን ያለ ነው እንጂ በአብዛኛው ወደ 34 ዩኒቨርሲቲዎች አሉ፣ ስፖርት ላይ የሚሰሩ ሁሎችም፣ በአመት ቢያንስ አንድ ጊዜ ምርምር ያካሂዳሉ። ስለዚህ የሚደረገው ምርምር ምርምር ለስፖርቱ ለሚያመጣው ለውጥ ያንሳል የሚል እይታ የለንም። ግን የተጠናውን ጥናት ትግበራ ላይ ማድረስ ወይም ለባለድርሻ አካላቶች ላይ የማድረስ ውስንነት አለና እሱ ላይ መስራት ነው ያለብን ብዬ ነው የማስበው። የጥናት ውጤቶች ወይም ጥናት የተደረጉ ጥናቶች ትግበራ ላይ የሚውሉ ከሆነ በእርግጠኝነት ኢትዮጵያ ስፖርት ላይ ከፍተኛ ለውጥ ማምጣት እንችላለን ብዬ አስባለሁ። የመጀመሪያው ጥናቶቹ በራሳቸው ጥልቀት ያላቸው አለመሆኑ። ጥልቀት የሚጠቀሰው ደግሞ ምንድን ነው? በጣም ሰፊ የሆነ ማህበረሰቡን ወይም ነባራዊ ሁኔታን ባህር ዳር ያለው አዲስ አበባ ካለው ወይም ድሬዳዋ ካለው ነባራዊ ሁኔታ ጋር ይለያያል። ሰፊ ማህበረሰብን ያሳተፉ ጥናቶች፣ ሀገር አቀፍ ጥናቶች አይኖርም። አንዳንዶቹ ደግሞ ጥናቶች ሜቶዶሎጂያቸው፣ ወይም ዘዴያቸው፣ የጥናት ዘዴያቸው በጣም ስስ ይሆናል። በቴክኖሎጂ መደገፍ ያለበት ጥናት አለ። የቴክኖሎጂ እንደ ስፖርት ሳይንስ፣ እንደ ጤና፣ እንዲህ ያሉ በቴክኖሎጂ መደገፍ ያለበት ዴብዝ ጥልቀት እንዲኖራቸው ያስፈልጋል። ጥልቀት እንዲኖረው፣ ሌላው ምንድን ነው የባለሙያዎች ስብጥር ነው። ብዙ የባለሙያ አይነት ስለ አንድ የስፖርት ፊዚዮሎጂካል ፐርፎርማንስ አጠና እኔ ከጤናው ባለሙያው ጋ ከባዮመካኒክስ ባለሙያ ጋ ከፊትነስ ባለሙያው ጋር ካልሰራው ትክክለኛ ሰው ይህን ኢንተግሬትድ የሆነ አፕሮች መቀጠል ያስፈልጋል ማለት ነው። ይሄ አንዱ ትኩረት እንሰጠው የሚገባ ነው፣ ጥናቱ ላይ ማለት ነው። ጥናቶች ትኩረት እንዲኖራቸው፣ ሁለተኛውም ጥናቶች አንዳንድ ጊዜ ደግሞ ተደራሽ አይሆኑ በጥሩ ሁኔታ ጥናቶች ይጠኑና የምናቀርባቸው ደረቅ ለአካዳሚክስ የሚሆኑ አገር በቀል ባልሆነ ቋንቋ ወደ አማርኛም ሳንተረጉማቸው ነው ምን እናቀርባቸው ሰው። ጥናቶች ወደ አገር በቀል ቋንቋ አሴ ወርኪንግ ቡክ ወይም ደግሞ የማስፈጸሚያ ሰነድነት ፖሊሲ ሜከሮች ወይም አመራሮች በቀላሉ ሊተረጉሟቸው የሚችሉ ሊገባቸው በሚችል መልኩ መቀየር አለባቸው። ወደ ስትራቴጂክ ሰነድነት የሚቀየሩ መሆን መቻል አለባቸው ማለት ነው። በዚህ ደረጃ ጥናቶችን ሶፊስቲኬትድ ከሆነው አፕሮች አካዴሚክ አፕሮች ወደ መሬት ወደሚደርዱ ለተጠቃሚ የሚመች መልኩ ማቅረብ ያስፈልጋል ማለት ነው። ላይ ችግር አለበት የሚል እይታ ነው ያለን። እንደ ዩኒቨርሲቲ ባለድርሻ አካላትና የትምህርት ተቋማት ኮላቦሬ ኮላቦሬቲቭሊ ነው መስራት ያለባቸው። ምርምሩን በራሱ ዘንድ ፋይንዲንጉን አጋር አካላት ላይ ኢምፕሊመንት ማድረግ ይቻላል። ሶ የትምህርት ተቋማት ተነጥለው ብቻቸው ሁሌም የምርምሮችን እየሰሩ ፋይንዲንጎችን ሸልፍ ላይ በማስቀመጥ የምናመጣው ለውጥ እንደሌለ እንገነዘባለን። ለዛም እየሰራነው ነው የእንደዚህ አይነት ኮላቦሬቲቭ ወርኮችንም ስራዎችን ከኢትዮጵያ ስፖርት አካዳሚ ጋር የጀመርነው ከዛ አንጻር ነውና አሁን የምርምር ውጤቶችን ወደ ትግበራው እየወሰድን ነው ብለን ማለት እንችላለን። ለምሳሌ የባህር ዳር ዩኒቨርሲቲ ስፖርት አካዳሚ አሁን ታዳጊ ህጻናቶች ላይ የሚሰራውን ስራ ማየት ይቻላል። ለኢትዮጵያ ስፖርት እድገት አናሳ መሆን ታዳጊ ወጣቶች ላይ አለመስራት ነው ነው የአንዱ የስፖርት ምርምር ግኝት ሰው እነዚህን መስራት ከጀመርን እኛ አሁን ወደ ስምንት አመት ሆኖናል በእነዚህም ጥሩ ለውጦች እያየን ነው ብዬ አስባለሁ። ሶ እንደዚህ አይነት ትግበራዎች ምናልባት ትግበራው ላይ በደንብ አለ መግባት በሰፊው አለ መስራት ካልሆነ ነገር ትግበራው በተወሰነ መንገድ ተጀምሯል። ባህር ዳር ዩኒቨርሲቲ እንደኛ ዩኒቨርሲቲ ጋር ኢንዱስትሪው ጋር መቅረብ ስላለበት እዚህ ያለ ክለብ አለ፣ የተለያየ ክለብ አለ። እኛ የናሽናል አካዳሚ ነን፣ እኛ ስለዚህ ከኛም ጋር መስራት ይጠቅማል። እኛ ደግሞ ባህር ዳር ዩኒቨርሲቲ ያለ በጣም ከፍተኛ የሆነ የአካዳሚክ ብቃቶች አሉ፣ ምሁራን አሉ። እነዚህ ምሁራኖች በእኛ ስፖርት ጆርናል ላይ ጥራት ያላቸው ጥናት በማጥናት ጥራት ያላቸው ጥናት ጽሁፎችን በማቅረብ በማሳተም ይታወቃሉ። ስለዚህ አትራክትድ ሆነንም አሁን ያደረግነውን ዝግጅት ስንመጣ የራሳችን ፓራሜትርን አይተን ነው። ጥሩ ሪፒቴብሊሽን አለው፣ ድግግሞሽ አለው። ባህር ዳር ዩኒቨርሲቲ የኛ ሳተላይት ጣቢያም ሊሆንልን ይችላል። ስፖርቱን በማስፋፋት የታዳጊዎችን በማልማት ስርዓት የእውቀት ሴንተራችን ሊሆን ይችላል። ስለዚህ አብረን መስራት አለብን የሚል ዊን ዊን አፕሮች የመደጋገፍ አውታሮች አሉ በሚል ነው የመጣ ነው ማለት ነው። እኛም ስለዚህ ጥሩ ተሞክሮ አለ ማለት ነው። ብዙውን ጊዜ ስፖርተኞችን ዳይሬክትሊ የሚያገኙት ዩኒቨርሲቲ ላይ ያሉ ምሁራን ሳይሆኑ መሬት ላይ ያሉ እያሰለጠኑ ያሉ አካላት ናቸው። እያሰለጠኑ ያሉ አካላት ደግሞ ለሳይንሱ ምን ያህል ቅርብ ናቸው? ፕሮፌሽናሊዝም የሚለውን ነገር ያቀነቅናሉ ወይ? ምን ያህል ሁሌ አዳዲስ ነገር እየቆፈሩ ያሰለጥናሉ ብለን ብናስብ ጥያቄ ይፈጥራል። ይሄ ነው ችግር የፈጠረው። እዚህ ጋር በዚህ መንገድ ብንሰራ ጥሩ ነው ተብሎ መንገድ ተከፍቷል፣ በር ተከፍቷል። በሩን ደግሞ የሚዘጋ ዛጋ በተለያየ መንገድ ፕሮፌሽናሊዝም የሚለውን ነገር የማያውቅ ሳይንሱ ምን ላይ ደርሷል የሚለውን ነገር የማያውቅ ግን ደግሞ በድፍረት እያሰለጠነ ያለ ግን ደግሞ ኮች እንደ ስቶፖች ስለሆነ አሁን ጊዜው ስቶፖች ብቻ በመያዝ እያሰለጠነ ያለ አካል አለ። ያንን ለመቀበል ይከብደዋል። በለመንኩት መንገድ መንገድ ብቻ ሊድ ይላል። ሶ ትራዲሽናል ዌይ ኦፍ ኮችንግ ግን ይከተላል ማለት ነው። ዘመናዊ ያሰለጣጠን ስርዓት ማለት ደግሞ ቴክኖሎጂው ምን ላይ ደርሷል፣ ሩቅ መንገድ ከመሄድ በፊት በአቋራጭ ሳይሆን በትክክለኛው መንገድ የሚያስኬደኝ የትኛው ነው ውጤታማ የሚያደርገኝ ስትራቴጂ የትኛው ነው ብሎ ነድፎ የሚያሰራ ባለሙያ እስከሌለ ድረስ አጥኚዎች ቢያጠኑ አጥኚዎች ይሄ ነው ውጤታማ የሚያደርግን ብለው ጀስቲፋይ ቢያደርጉም ሪኮመንድ ቢያደርጉም መሬት ላይ መውረድ አይችልም ሶ ይሄ ፕሮፌሽናሊዝም የሚለውን ነገር የሚመለከታቸው አካላት በትክክል መሬት ላይ እንዲወርድ ማን ነው መሬት ላይ እያሰለጠነ ያለው ምን አይነት ሙያተኛ ነው አጥኚውን ከሚተገብረው አካል ጋር የማገናኛ መንገዳችን ሲስተማችን በትክክል መዘርጋት አለብ። ያሉትን ሁለት አመታት ከእያንዳንዱ ፌዴሬሽኑ የምናየው የአብረን ንስራ ጥያቄ አይቲንክ ፕሮሚሲንግ ነው ብዬ አስባለሁኝ። እኔ ከአማራ ክልል የወጣቶችና ስፖርትም አብረን ስራ የሚል ጥያቄ ይመጣል ከፌዴራል ፌዴሬሽኖች ማብረን ስራ የሚል ጥያቄ ይመጣል። ሌሎችም እንደዚሁ። ስለዚህ አብሮ መስራት ግዴታችን ነው። እነሱ ስፖርቱ ላይ የማሰልጠን ስራ ይሰራሉ። በአብዛኛው ደግሞ ሳይንሱን ሜቶዶሎጂውን የሚያውቁ ባለሙያዎች አለን። ሰው ጆንቲሊ ተባብረን መስራት መቻል አለብን። ሁለቱ ተነጣጥሎ ግንጥል ሆኖ ስፖርቱ ላይ የሚያመጣው ለውጥ ይኖራል የሚል የለንም። ከአማራ ክልል የወጣቶችና ስፖርት ቢሮ ጋር የሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ወደ ስራ የምንገባበትን ሁኔታ እያመቻችን ነው። ጥናት ወልሞስ ታልቋል። በሚቀጥሉት ሁለት ወራት አካባቢ ተፈራርመን በስርአት ስራውን የምንሰራበት ይሆናል ማለት ነው። ሌሎች ፌዴሬሽኖችም ጋር እየሰራን ያለ ነው በዚሁ አግባብ ስለሆነ በተለያዩ ቦታዎች የሚጠኑ ጥናቶች በተለይ ከሀገራችን የስፖርት እድገት ጋር ምክንያቱም የእኛን ሀገር ስፖርት እድገት ስናይ በቃ የተሻለ ነገር እያሳየን ያለንበትኝ ዞንሊ በኦሎምፒክ አደባባይ የሀገራችን ባንዲራ የሚውለበለብበትኝም አንድ አትሌቲክስ ነው። ከዚህ ውጭ ዚያዘር ለምሳሌ ፉትቦላችን ብትለው እንዲያውም ከነኚህ በተሻለ አሁን ሌሎች ቴኳንዶች ካራቴው ቴኳንዶ፣ ወርልድ ቴኳንዶ ኢንተርናሽናል ቴኳንዶ እነኚህ፣ ቦክስ፣ ብስክሌት እነኚህ አሁን የተሻለ ሀገራችን እያሳወቁ ነው። ውሃ ዋናና የመሳሰሉትኝ እና ሌሎችም እንደዚሁ የተሻለ ነገር በሙሉ በሁሉም የስፖርት አይነቶች የሚገኙ በሀገራችን ውስጥ አጠቃላይ ጥናታዊ ምርምሮች በሙሉ በፌዴራል ደረጃ ይሄንን የሚያስተባብር አካል ተገኝቶ የዚህ ጥናትና ምርምር ግኝት በሀገር አቀፍ ደረጃ ልንጠቀምበትና አገር እንዲያድግበት ከተፈለገ አንድ የሆነ ነገር መፈጠር መቻል አለበት። ሀገራዊ ተለመደ መንገድ እየሄድን እንደማያዋጣ እያወቅን አዲስ ነገር ሲመጣ አያዋጣም ብሎ ዲፋይን ከማድረግ መሬት ላይ አውርዶ አይቶ አያዋጣ ማለቱ የተሻለ ነው ብዬ አስባለሁ። ጥናቶች ሁሉም ጥናቶች ፐርፌክት ላይሆኑ ይችላሉ። አትሊስት ግን ሳምቲንግ ዲፍረንት ይዘው ልን ይመጣሉ። አዲስ የምንለው የሆነ ነገር ይዘው ልን ይመጣሉ። ሶ ጥናቶች አንድ ላይ ሲሰባጠሩ ጥናቶች አንድ ላይ ስንሰበስባቸው የተሻለው መርጠን በአንድ ጉዳይ ላይ የተጠና ጥናት በተለያየ መንገድ እንዲጠና እናደርግና ወደ አንድ አምጥተናቸው የተሻሉ ነገሮችን ከዛ ላይ እየመረጥን እያወጣን መሬት ላይ የምናወርድበት ሁኔታ ቢኖር ጥሩ ነው ብዬ አስባለሁ። ጥናት ይጠናል ጥናት ይጠናል ጥናት ይጠናል እየተባለ፣ ሁሌ ሼልፍ ላይ ናቸው እየተባለ ግን ይወቀሳል። ሶ ምንድነው ሼልፍ ላይ እንዲቀመጡ ያደረጋቸው መሬት ላይ እንዳይወርዱ እንዳይተገበሩ ያደረጋቸው ነገሮች ምንድን ናቸው ብሎ እኮ ራሱ አጥንቶ ወደ ውጤት መውጣት ይቻላል። የወጣቶች እና የምንድነው የወጣቶች ሚኒስትር ስፖርት ወይም ወጣቶች ሚኒስትር ጋር ወይም ካልቸር ሚኒስትር ጋር ነው በአብዛኛው የምንሰራው። እሱ ነው ቀጥተኛ ባለድርሻ አካላችን። ከሱ ባነሰ ደግሞ የፌዴሬሽኖች አሉ። ሁሉም ፌዴሬሽኖች ስፔሻሊ ከእግር ኳስ ፌዴሬሽን ጋር በጣም በጥብቅ ግንኙነት ነው እየሰራን ያለነው። አሁን ደግሞ ሶስተኛ፣ በዚህ ዓመት የጀመርነው የኢትዮጵያ ስፖርት አካዳሚ አለ። ከዛ በዘለለ የአማራ ክልል የወጣቶችና ስፖርት ቢሮ ጋር በጣም በቁርኝነት ነው የምንሰራው። አብዛኛው የኛ ያሉን ስታፎች አብዛኛው ፌዴሬሽኖችን ይመራሉ በአማካሪነት ያገለግላሉ፣ ውድድሮችን ይመራሉ፣ ጥናቶችን ያካሂዳሉ። ሰው ከወጣቶች ቢሮም የሚቀርብልን ጥናት አጥኖልን ጥያቄ አለ። እሱንም እናጠናለን። እንደ ተመራማሪዎች ደግሞ እንደ ባለድርሻ አካላት ከታች ያሉ ሰዎች የሚጠይቁት አለ። መምህራንም በራሳቸው ተነሳሽነት የሚሰሩት ስራዎች አሉ። በዚህ አመት ሶስት ትልልቅ ሜጋ የሚባሉ ሪሰርቾችን በማጥናት ላይ ነው ወደ ሶስት ሶስት ነጥብ ስምንት ሚሊየን ብር የሚገባ በጀት ዩኒቨርስቲ መድቦልን ትልልቅ ፕሮጀክቶችን እያጠናን ያለ ነው። እንደ ሀገር ደግሞ ሁሉም ዩኒቨርስቲዎች በተለይ በቃ በጣም በሚሰጡትኝ ፕሮግራም የስፖርት ፕሮግራም ላይ ቅድም እንዳልኩ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ይህንን የሚሰጡ ትልልቅ ዩኒቨርስቲዎች አሉ። እነኚህ ላይ ያሉ ደግሞ የጥናትና ጽሑፍ የምርምር ስራዎች አብሮ ኮላብረት ሊ ከኢትዮጵያ ስፖርት አካዳሚ ጋር በፌዴራል ባህልና ስፖርት ሚኒስቴር መስሪያ ቤቱ በኩል በደንብ ቢያዝ ትልቅ ውጤት ለሀገር በጣም ወደፊት ሀገራችን በሁሉም የስፖርት አይነቶች ትልቅ ደረጃ ትደርሳለች ብለን እናምናለን። አመራሩ ሪሊ ስፖርቱ ምን ይፈልጋል? ስፖርቱ ምን ይፈልጋል? አለም ምን ላይ ደርሷል? እኛ ምን ላይ ነው ያለነው? ለምንድነው አለም የተለወጠው? ኢትዮጵያ በስፖርቱ የታወቀችበት የተለያዩ መንገዶች አሉ። በተለይ ደግሞ በአትሌቲክሱ በጣም እንታወቃለን በረጅም ርቀቱ። አለም ደግሞ አሁን ወደ ተሻለ መጥቷል። ምንድን ነው ተብሎ መጠናት አለበት። ከተጠና በኋላ በመንገድ ነው ውጤታማ የሆኑት ብለን ከለየን በኋላ ወደ ኢትዮጵያ ለማምጣት ቀናነት ያስፈልጋል። ስለዚህ መሪ ማለት ደግሞ ቀና ሆኖ አለም ላይ ያለውን ነገር እያስጠና ወደ መሬት የሚያወርድ ወደ ማህበረሰቡ የሚያወርድ ወደ አጥኚው የሚያወርድ አጥኚው ሼፕ የሚያደርግ አሰልጣኙ ሼፕ የሚያደርግ ከዛ ስፖርተኛው ጋር የሚወርድበትን ስትራቴጂ የሚነድፉ መሪዎች ያስፈልጉናል። እነዛን መሪዎችን ስንይዝ ትክክለኛ መንገድ የማይከተሉ ሙያተኞች ይስተካከላሉ። የማጥናት ችግር ያለባቸው እና ትክክለኛ መንገድ ላይ የሪሰርች ሜቶዶሎጂን ሳያውቁ ዝም ብለው የሚያጠኑ ሰዎችን በትክክል ማስተካከል ይቻላል። ስለዚህ አጥኚው እና ጥሩ ሙያተኛ